ጥቅምት 9 ቀን ሁለተኛው ወር 2018 ዓ ም የተለያዩ የመኪናዎች ዋጋ ዝርዝር ቀርቧል። ከ600 ሺህ ብር ጀምሮ እስከ 3 ሚሊዮን ድረስ የመኪና ዋጋ አለ። በጥሞና ቪዲዮን ተከታተሉት። ላይክ እና ሼር፣ ሰብስክራይብ ማድረጉ እንዳትዘነጉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ክብራትና ክብራን የዩትዩብ ቻናል ቤተሰቦቼ እነሆ እንደምን አላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛም እንግዲህ ይዤላችሁ የመጣሁት የተለያዩ መኪናዎች ነው። ከላይ በምስሉ የምትመለከቱት እንግዲህ ለህዝብ አገልግሎት የሚውል የሚጭን ማለት ነው። እንግዲህ ፓክላዝ የሚባል የመኪና አይነት ነው። የቶዮታ ምርት ነው ማለት ነው። ልክ ያው ዶልፊን በሉት ማለት ነው። ዶልፊን ሆኖ እንግዲህ ፓክላዝ ነው የሚባለው። ሞዴሉ እሺ፣ 206 ሊብሬ 205፣ ጎግል ላይ ደግሞ ሞዴሉ ማለት ነው ካሽ 1 ሚሊየን 500 ሺህ፣ ባንክ 1 ሚሊየን 500 ሺህ ያለበት አጠቃላይ 3 ሚሊየን የሆነ መኪና ነው። 3 ሚሊየን ነው የሚሸጠው። ይሄንን መኪና ለመግዛት 0930 11 50 7 ወይም 0944 30 60 40 ማለት ይደውሉ። ወደ ቀጣዩ ወደ ሱዙኪ በምስሉ ላይ የምትመለከቷት እንግዲህ ሱዙኪ ናት። አስቸኳይ ለሽያጭ የቀረበች ሱዙኪ ኤቭሪ ትባላለች ማለት ነው። 2012 ሞዴል ናት። ማርሿ ማንዋል ነው። ኮዷ ወይም ታርጋ ቁጥር ኮድ አንድ ኦሮ 88000 ቤት ነው ታርጋ ቁጥሯ። ቱርቦ የለውም። ኮሚሽን ሁለት ፐርሰንት ይከፍላሉ። የዚች የመኪና ዋጋ በጣም አሪፍ ዋጋ ነው እውነት ለመናገር ጽድት ያለች መኪና ናት ይቺ። ለቤተሰብ ማጓጓዣ፣ ለኮንትራት አንዳንድ ቦታ ለመሄጃ በጣም ታዋጣለች ማለት ነው። ይችን መኪና እንግዲህ ቀንጠብ ማድረግ የፈለገ ሰው በሚሰጠው ስልክ ቁጥር ይግዛ። 0923924777 ይደውሉ። የዚች የመኪና ዋጋ 1 ሚሊዮን 100 ሺህ የኢትዮጵያ ብር ነው ማለት ነው 1 2012 ሞዴል ማኑዋል ማርሽ ሱዙኪ ኤቭሪ የህዝብ አገልግሎት ስትሰጥ የቆየች መኪናናት ይፍጠኑ፣ ይግዙ ላለሁኝ ማለት ነው። ላይክ እና ሼር፣ ሰብስክራይብ እንዳይለየኝ፣ ድጋፋችሁ ያስፈልገኛል። ቻናሉ አዲስ እንደመሆኑ አንጻር በጣም እየተንቀሳቀሰ አይደለም። እንግዲህ የእናንተ ድጋፍ ያስፈልገኛል። ወደ ቀጣው እናመራለን። ከላይ በምስሉ የምትመለከቱት የጭነት መኪና ሲሆን እንግዲህ ፎርላንድ የጭነት አይሱዝ ልክ እንደ አይሱዝ ነው ማለት ነው። አይሱዝ ልል ነበረ ፎርላንድ ነው የሚባለው ስሙ። ሞዴሉ 208 ሞዴል ነው። ወረቀቱ ላይ እዚህ ተመልከቱት። ሁሉም ነገር አለ። ታርጋ ኮድ ሶስት ነው። ኤ 56 ቤት ብሎ የሚጀምር ሞተር ንጹህ ነው። አይፈልግም ግጭት ግልብጥ። ቻንሲ ንጹህ ነው። ናፍጣ ነው። ነዳጅ ቆጣቢ መኪና ነው። በሊትር ከ17 እስከ 20 ኪሎ ሜትር ይሄዳል። ከተማ ውስጥ እንግዲህ ቢያከራዩት እስከ 2ሺ ብር በቀን ይከራያል ማለት ነው። በአሁኑ ሰዓት የዚህ የመኪና ዋጋ በጣም አስደናቂ ከሚባል ዋጋ ነው። በጣም አሪፍ ነው። ገንዘቡ ቢኖር ቀንጠብ ማድረግ ይቀርም። እኔ እራሱ 750 ሺህ ብር ብቻ የኢትዮጵያ፣ 750 ሺህ ብር ብቻ። ስልክ ቁጥር 09 10 59 68 13 68 በማለት የዚህ የመኪና ባለቤት መሆን ትችላላችሁ። ወደ ቀጣው እናመራለን። ቀጣል እንግዲህ የምትመለከቱት ቲዮታ ነው፣ 5L መኪና ነው። ቲዮታ 5L ነው። ሞዴል እንግዲህ ጎግል ላይ 2000 ነው፣ ሌብሬ 2004 ነው። እናንተ ያው የምትይዙት በጎግል ነው ማለት ነው። ትክክለኛው ጎግል ነው። እንግዲህ መኪና አስቸኳይ ለሽያጭ የቀረበ መኪና ነው ማለት ነው። እንደነገርኳችሁ ሞዴሉ 2000 ወይም 2004 ነው። እንደዚህ ያልኩባችሁ ምክንያት ወረቀቱ ላይ 2004 ነው የሚለው፣ ጎግል ላይ ግን ስትመቱት 2000 ነው። ትክክለኛ የተመረተበትን ጎግል ነው የሚናገረው ማለት ነው። የ2000 ሞዴል ነው። ፋይፋል ነው እንግዲህ የዚህ የመኪና መሸጫ ዋጋ በጣም አሪፍ ዋጋ ነው። ለህዝብ አገልግሎት የሚሰጥ ፋይፋል ነው። 1.9 ነው። 1.9 ሚሊዮን ድርድር አለው ማለት ነው። በዚሁ ላይ የፈለገ ሰው በሚሰጠው ስልክ ቁጥር ይደውላል ማለት ነው። ስልክ ቁጥር በጥሞና ተከታተሉ። 0910 ሃምሳ አራት 54 አላችሁ 67 54 ወይም 09 56 07 38 38 በማለት የመኪናዋ ባለቤት መሆን ትችላላችሁ። ወደ ቀጣይ የመጨረሻዋ እንግዲህ ርካሿ መኪና ይህች ናት። ደግሞ ይህቺ መኪና ቲዮታ ዲኤክስ ወይም ወያኔ ትባላለች በቀጽል ስሟ ሞዴሉ 1990 በፈረንጆቹ አቆጣጠር ማኑዋል ትራንስሚሽን ነው። ትራንስሚሽኗ ወይም ማኑዋል ነው። ኢንጀክሽን ሲስተም ነው። ዋጋው ስንት ነው ካላችሁ፣ 600 ሺህ ኢትዮጵያ ብር ነው። 600000 የኢትዮጵያ ብር በፍተሻ አስፈትሻችሁ መግዛት ይችላላችሁ። 600000 ዋን ከፍላችሁ ማለት ነው። መገኘዋ ስልክ ቁጥር 0989 18 80 ሰባ ሰባት በማለት መደወል ትችላላችሁ ማለት ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦቼ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁኝ። በቀጣይ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወረህመቱላህ ወበረካቱሁ።